ይበልጭ ከምድር ዓረብ ከአል ወይም ቤታ ጋር አመት ሁላ አምላ እስማኤል ይኩን ስሙ መሐመድ አማኑ ነቢያችሁ ይመጣል። ከምድር አረብ ወይ እኔ እኖራለሁ ወይ አንተ ትኖራለህ። እንጤና ኦርቶዶክስን ጨርሳለን በአላ ፍቃድ። አላሁ አክበር ጂያድና ውጅበት አላሁ አክበር ወናሁ እፌንወክሙ ከመ አባግዕ ማእከለ ተኩላት። እንሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከማዕር ምድር ወይ ውሃነ ከመርግብ ወደ ዓለም ልልካችሁ ነኝ። ወደ ተኩላዎች ልልካችሁ ነኝ። የክርስትናን ሃይማኖት የሚያሸማቀቅ ነገር ከተነገረ አላሁ አክበር አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው፣ ካፊር ነው እያል ነው እያገለልናቸው፣ ሰዎችም እንዲጠላቸው እያደረግናቸው ኖርን። ሰላም ጤና ይስጥልኝ፣ የተከበራችሁ ቤተሰቦች እንደናችሁ። ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬም እንደተለመደው ቪዲዮዎች ይዤ መጥቻለሁኝ። በነዛ ቪዲዮዎች ላይ የራሳችን ሀሳብ ሪፍሌክት እያደረግን በጎ በጎ ሀሳብ በጎ በጎ ኮሜንቶችን እየሰጠን መንሄድ ይሆናል። በመጀመሪያ የሚያስቀድመው ቪዲዮ ግን ወንድማችን ተሙ ከሰሞኑ አድራሻው እንደጠፋ የት እንዳለ የማይታወቅም ነበር። በተለያዩ የሶሻል ሚዲያ ፕላትፎርሞችም መልዕክቶችን አይመልስም፣ ስልኩም አይሰማም ነበር። ስለዚህ በዚህ ምክንያት ኦርቶዶክሳውያን ስንጨነቅ ቆይተናል። አሁን ግን እግዚአብሔር ፈቅዶ አንድ የምስራች አለ። ታስሮ እንደነበረና ነገር ግን ከእስር ዛሬ እንደተፈታ መረጃዎች ወጥተዋል። እሱን አጋራችኋለሁ። ከፋ ነገር ሳይፈጠር ያው ከእስር ላይ ወጥቶልናል። ዛሬ ወጣል። ዛሬ አሁን ደውሎልኛል። ዛሬ ከእስር ወጣ ብሏል። እግዚአብሔር ይመስገን። አሁንም ጸልዩ፣ ስለ ወንድሞቻችሁ ጸልዩ። እሺ እግዚአብሔር አምላክ ከክፉ ነገር እንዲጠብቃቸው እነሱ ሳያዩ ከሚጣቃባቸው ጦር ሁሉ ይከልላቸው ዘንድ እናንተ ሁላችሁም ስለ ወንድሞቻችሁ ጸልዩ። ወንድማችንም ፎይ፣ ወንድማችን ጠላሪዮስንም፣ ሌሎችንም ስለ ቤተክርስቲያን ብለው እየተሰደዱ ስለ ቤተክርስቲያን ብለው ዋጋ እየከፈሉ ያሉ ወንድሞቻችንን በተመሳሳይ እግዜር አምላክ ባሉበት ይጠብቅልን ከክፉ ሁሉ ይከልልልን። ወንድማችን ተሙ እግዚአብሔር የተመሰገነ ይሁን ዛሬ ከእስር ወጥቷል። ከሰቦቷል እ መልካም ይሄ ልላችሁ ነው የመጣሁት የኔ ተወዳጆች። እንግዲህ ወንድማችን ተሙ ሲመጣ ደግሞ አግኝተነው አንድ ላይ በላይፍ ስትሪም ሁላችንም ያገኘናል። ሁላችንም ሰላም እንለዋለን። ሁላችሁንም ወዳችኋለሁ። ር ይመስገን፣ ወንድማችን ተፈቷል። ዞሮ ዞሮ አሁን ስለ ወንጀል ሲቆም ወንጀል ሲሰበቅ ሁሌ ዓለም ከወንጌል በተቃራኒ ስለሆነች በወንድሞች በአባቶች እና በቤተክርስቲያን ሰዎች ላይ ብዙ ስቃይና መከራ ይደርሳል። አሁንም ልጁ ምንም ጥፋት ስላጠፋ አይደለም ወንጌልን ስለተናገረ እና ስለሰበከ ነው ያሰሩት። ኤኒዌይስ እንኳን እዚህ ራስፍታልን ወደ ቀጣዩ ቪዲዮ ሰዳችሁ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እፎይ፣ ጀግና ወንድ ነው እንግዲህ ይሄ ምንድነው? ላይቭ ላይ በሚጫወቱት ጌም ላይ ቅጣት መሆኑ ነው። ስለዚህ እሱ ሙስሊም ነው፣ ነገር ግን ቅጣት ሲቀጡት እፍ ወይ ጀግና ወንድ ነው እንዲል የኛ ሃይማኖት ገዳይ ነው እንዲል እያደረጉ በዚህ መልኩ ይቀጡት ነበረ እና ይሄ ልጅ ታዲያ ይህንን በማድረጉ የደረሰበትን ተቃውሞ ላሳያችሁ። ሁላችንም ድምፃችንን አሰምተን ይሄ ሰው ለሕግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግር እኔ አላወጣውም። እሱን ንግግር እኛ ላይ ዛ እናንተ፣ ቆቆይ ቆይ፣ እንግዲህ አሲያ፣ እኔ እሱን አዲስ አበባ ላይ ሰራርጦ ቪዲዮ ባሳይሽስ አምልጦኝ ነው። እሱን እኔ ልደባደበው እንደና እዚህ ጋር እንደሚያስመስሉት ውሸት አላወራም። ልደባደበው ተራሩጨ ህዝብ አይቷል። ቪዲዮ አለ። ራሴን ከፍ ከፍ አላደረግም። እናንተ እንድትወዱኝ ምንም ማድረገው ነገር የለማ። ግን የዛን ቀን ጌም ሲጫወት ሙስሊሞች ለምን ሰፖርት አደረጋችሁኝም? ተው እኔን እህታችን እዚህ ጋር ስለ ጌም እንታወራ አልፈልግም። ዲን እና የሚገናኝ ጌምና ዲን የሚገናኝ ነገር አይደለም። ዲንህን ከጌም ጋር አገናኝተህ እንዳታወራ። አልሰማም። እንደዚ ነ ስለዚህ ሙስሊምን ወክ አንዳንድ ሙስሊም ሙስሊምን ወክዬ ጌም እጫወታለሁ። እኔ የዛን ቀን ከዚህ ሰውዬ ጋር ተደባድቤ ሸሂድ ብሆን ሸሂድ ሆነ ነው የሚባለው አይደል? እኔ እና ሙስሊምን ወክዬ ማለት ነው፣ እናንተን ወክዬ እጫወታለሁ ጌም። እኔን ሰፖርት ማድረግ ግዴታ አለባችሁ። ጨርሻለሁ። ዶንት የለብንም ዊ ዶንት ጊቭ ዩ ኤኒ ፔኒ ምን አለ አላህ Subhanahu Wa

ወንድሞችን ሰፖርት ማታረጉ እንኳን ለምን አግዛቸዋለሁ? አምስት ሳንቲም እንዳሰጡት ለማሜ እንግዲህ ጌሙ ላይ ያጋጠመው ውድቀት በወገኖች ላይ እንደዚህ እንዲነሱበት አድርጎታልና፣ ለማንኛውም ልጁ በጣም ነው ዘና ያደረገኝ። ወይ እኔ ኖራለሁ ወይ አንተ ትኖራለህ። ለምን በእምነት ጉዳይ ዛሬ መጣሁት? እፎይታ በሚባለው ማንም የማያውቀው ማህበራዊ ሚዲያ የማይጠቀም ሰው እኔ አንድ ኦርቶዶክስ እንደመሆን ይመጠን። ነገር ግን በሙስሊም እህት ወንድሞች ላይ የሚደረገው ነቢዩ ሰለ ላሁ ዐለይሂ ወሰለም ሲሰደቡ ማየት ደግሞ በደም ያጠነክራል። ነቢዩ ሰለ ላሁ ዐለይሂ ወሰለም ሲሰደቡ ማየት ደግሞ በደም ያጠነክራል። ዛሬ ይሄን ነገር ነው አብዝቼ ይቃወመዋል። ሁላችንም ደግሞ ልንቃወመው ይገባ። ምክንያቱም ትላንትና እንደዚህ አይደለንም፣ ነገም ደግሞ መሆን የለብንም። በዘርና በጎሳ የተከፋፈለ ይበቃናል። ሁላችሁም ደግሞ ልታወግዙትና ልትቃወሙት ይገባል። ቪዲዮ ልትሰሩበት ይገባል። ምክንያቱም እነዚህ ሰዎች እኛን አይወክሉም። ትላንት ካደግኩበት ከሙስሊም ወንድሞቼ ጋር በጎኒት መተያየት አልፈልግም። ምን በምንም መተያየት አልፈልግም። በመልካም ነገር፣ በክፉ ጊዜ አነሱኝ እነሱ ናቸው። በክፉ ጊዜ ምን አነሳቸው እኛ ነን። ጥምቀት ሲመጣ የሚጠርጉልን አስፋልት እነሱ ናቸው። መውሊድ ሲከበር ምን ጠርገው እኛ ነን። ዛሬ ለምን ተብሎ የትኛው ሃይማኖታችን ነው የሚሰ- የሚፈቅደው መሳደብ የሰው ሃይማኖት ልትሰድብ የሚፈቅድልን የትኛው ሃይማኖታችን ነው? ሁላችንም ሙስሊሙን ዲኑን ሊያጠነክር ይፈልጋል። ሆኖም ግን ማለት በዚህ መልኩ አይደለም። ዳዋ ልታወጣ ይችላል፣ ግን በዚህ መልኩ አይደለም። ብሮ በሆዲህ በኩል ገብተው አእምሮህን ሲያጥቡህ እንደዚህ ነው የምትለው አሁን ማህበራዊ ህይወት ተሳስፎ ተቻችሎ ተከባብሮ መኖር ሌላ ጉዳይ ነው። ነገር ግን ሃይማኖት መስበክ የሃይማኖት አቋም ማሳወቅ ሌላ ጉዳይ ነው። ስለዚህ እንደዚህ አይነት ሰዎች ምንድነው አላማቸው? አሁን ነብያችን እንዴት ይሳደባል ብሎ ከዛኛው ወገን የሚቆመው ክርስቶስ ለምን ይሰደባል አላልም። ሁለተኛ ማን የተሳደበ አይቷል? እስኪ እነዚህን ሰዎች ምን ይላቸዋል? እሱ ራሱ ሰውየው እነዚህን ሰዎች እንደዚህ እያሉ ኢየሱስ ክርስቶስን ሲሰድቡት ማለት ነው። ኢየሱስ ክርስቶስ የወይን ግንድ ነው እንጨት ማለት ነው ገባ። እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው ገባ። አ ሌሎች ቪዲዮዎች አሉ፣ በጣም ስለሚሰቀጥ አላሰማችሁም እስኪ ማነው እየተሳደበ ያለው? ነው አሁን እየተሳደበ ያለው እንኳን መለየት አልቻሉም። ሆዳደር ስለሆኑ ከአምላካቸው ይልቅ ለነዛ ለሚፈልጓቸው ሰዎች ስለሚገዙ ዝም ብለው ክርስትናን አብረው ይቀጠቅጣሉ፣ ከነዛ ሳይድ ሆነው ማለት ነው። ለማንኛውም ራሱ ፎይ የሚመልስለትን እናዳምጠው አህ ስንት አይነት አንፍራለሁ። እናታች ድንጋይ መሸከም እውቀት አይደለም ብሎ አንብብ። እኔን ከመቃወምህ በፊት አንብብ። እፎ ያለ መረጃ የሚያወራው ወይንስ በመረጃ አስር ሳንቲም ተጥሎል። እኔን ለመቃወም ሚዲያ ቤት ከመምጣት በፊት አንብብ። ነገሩ እንኳን አንተ የነዎቹም ውስታቶቻቸው እና እንትኖቹ እኔ ፊት አይቆሙም። ሰው ማንበብ ይቀድማል። ድንጋይ መሸከም እውቀት አይደለም። ድንጋይ በተሸከመ እጅ ቀመነው ከምትል አመበበት እሺ፣ ወረቀት ገለጥበት እሺ። ይሄ ነው ማንበብ፣ ነው ማወቅ መረዳት ነው፣ እንጂ እንደው ያነበበን ሰው መጽሐፍ አንብቦ መልስ የሰጠን ሰው ተሳደብክ እያሉ መውቀስ እንደው ፍርደ ገምድልነት ነው። በዚህ ልክ አሁን ባሳያቸው ቪዲዮ ልክ ኢየሱስ ክርስቶስ እየተሰደበ ግን ምንም ማለት አልቻሉም እነዚህ ሰዎች ነው። ኢየሱስ አእምሮ በሽተኛ ነው ሲሉት ነው እየተነሳው ክርስትናው ግድ ስላለው ኢየሱስ አእምሮ በሽተኛ አይደለም። አይሻን በዘጠኝ ዓመቱ አያገባትም መሐመድ ነው ክርስትና ይሄን አያስተምርም ነው ያለው። በዘጠኝ ዓመት የሚያገባ አያስተምርም ነው እያለ ኳይ ለምን ለምን ቤተ ክህነት ዝም አለ? ለምን የኢትዮጵያ ኦርቶዶክስ ተዋህዶ የቴሌቪዥን ቻናል ለምን ዝም አሉ? ለምን አባቶች ዝም ትላላችሁ? ይ ወንጌልን የሰራ የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው በመጽሐፍ ቅዱስ ነው ስናስረዳቸው፣ ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖርነው መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሀዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው አልተናገራቸው ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር ይችላል። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ ረሱል ከበጀማዳ የሁዳን ፊና ዱዊ ረቢ አላሁ አክበር። ረሱል ነቢ ሙሐመድ አለይሂ ሰላት ወሰላም የተከበሩ ነው፣ ቁርአንም የተከበሬ ነው፣ ኢስላም የተከበሬ ነው። ጴንጤ ኦርቶዶክስን ጨርሳለን በአላህ ፍቃድ፣ ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር! ጅሃድ ውጅበት አላሁ አክበር አለን። እስከ ዳር እስከ ዳር እንናሳበት እም የቁምሬሳ ናቸው። የትናንት ረሱል የተሳደበች ማይም ናት እኮ ወንዳገረር ነው። አላሁ አክበር! አላህ ረሱልን የተሳደበች ወንዳገረር ናት እንጂ ሰው አይደለች። ማህያ ከርከሮ ኢንባታ ማይም ናት።

አዱዊ ረቢ ፍና ካ አላሁ አክበር፣ ጂያድና ወይ ተነሱ፣ አላህ ለአላህ ብላቹ ተነሱ። አላሁ አክበር፣ አላህ ብቻ በቂያችን ነው። ለአላህ ኑሬ ለአላህ ንሞት ባካቹ። አላሁ አክበር፣ አላሁ አክበር። ለአላህ ኑሬን ለአላህ ንሞት ባካቹ። ለአላህ ኑሬ ለአላህ ንሞት ባካቹ። እንደዚህ ቁርአን የተሰደበ ረሱል የተሰደበ አትቀመጡ ባካቹ ተነሱ እንዋጋ፣ ባካችሁ እነዚ ጥንብሬሳ የቁብሬሳ ናቸው። አላሁ አክበር አላሁ አክበር ተነሱ፣ ባካችሁ እንዋጋ። የሁዳን የአላ ጠላትን እንዋጋ ባካችሁ። እምለው ነገር ግራ ገባኝ። ምን ማለት እንዳለብኝ ይህንን ያለው በአደባባይ ወጥቶ ክርስቲያን ቢሆን ኖሮ ሙስሊሞችን ብሎ እየጠራ ስማቸውን የሃይማኖቱን ስም ጠርቶ ሙስሊሞችን እናጥፋ ብሎ ቢሆን ኖሮ ከላይ ከመጅሊስ አንስቶ እያንዳንዱ ሙስሊም በቤቱ ድንኳን ጥሎ ያለቅስ ነበር። ሃይማኖታችን ተሰደበ፣ መንግስት የለም፣ እኛ ተጨቆንን፣ እኛ ከድሮ ጀምሮ ከነገስታቱ ዘመን ጀምሮ እኛ እንደ ተጨቆንን ብሎ ያለቅስ ነበር። ይሄን ያለው ግን ሙስሊም ነው። ደረቱን ነፍቶ ማንም አይጠይቀኝም፣ ማንም ምንም አያመጣም በሚል ማን አለብኝነት እውነትም ደግሞ ማንንም አይጠይቀውም። ማን ይጠይቀዋል? ማንም ክርስቲያን ቢሆን ኖሮ ካልተገደለ ብሎ ሰላማዊ ሰልፍ ይወጡ ነበር። ስለዚህ ክርስቲያኖች አሁንም እንድታውቁ ምፈልገው ነገር እየተደገሰላችሁ ያለውን ነገር አትርሱ፣ አትርሱ። ከሰዎች ጋር በሰላም መኖር የማይችልን ሃይማኖት ነው፣ እንደምንም ችለን ተሸክመን እየኖርን ያለ ነው። በነገራችን ላይ ስድብ ነው ተብሎ እንኳን እፎይ ቢታሰር ራሱ በዚህ አያርፉም። እነሱ የሚፈልጉት ፍትህን አይደለም። እነሱ የሚፈልጉት የህግን መከበር አይደለም። እነሱም የሚፈልጉት ነፍስ ማጥፋት። መጽሐፍ ቅዱሳችን ግን እንደዚህ ይለናል። በዮሐንስ ዮሐንስ ወንጌል ምዕራፍ 16 16 ቁጥር 2 ላይ ከምኩራባቸው ያወጧችኋል ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህ ጌታ ኢየሱስ የተናገረው ለሐዋርያቱ ነው። ሐዋርያቱን አይሁዳውያን ከምኩራባቸው እንደሚያወጣቸው እና እንደሚገሏቸው፣ ይሄም ነገር በዛው ዘመን እንደተፈጸመ እናውቃለን። ነገር ግን ይሄ ትምህርት መልእክቱ ኤክስቴንድ አድርጎ በኤክስቴንሽን እዚህ ዘመን ድረስ እየሰራ ክርስቲያኖችን መግደል ፈጣሪን ማገልገል እንደሆነ ለአላህ እንኑር፣ አላህን እናስደስት፣ አላህ ደስ ይበለው እንዋጋለት እያሉ ነው። ስለዚህ እነሱ ፈጣሪን ማስደሰታቸው ነው በቤታቸው። እኛ ግን በግል ተነስተን ምንም አናደርግ። ፍትህ መስጠት የሚችለው አካል ግን ፍትህ እንዲሰጥ ጥያቄ እናቀርባለን። መንግስት ሌላ ነው፣ ሌላ አካል ነው መንግስት። ስለዚህ መቀጣት አለባችሁ። እንደዚህ አይነት እርስ በርስ ህዝቡ እንዳይከባበር፣ እርስ በርስ አብሮ እንዳይኖር የምታደርጉ ነፍሰ ገዳይነትን ፍርድን እራስ መስጠትን የምታበረታቱ ሰዎች ለፍርድ መቅረብ አለባችሁ። ሆናሁ ፌንወክሙ ከመ አባግዕ ማእከለ ተኩላት። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ወደ ዓለም ልልካችሁ ነኝ፣ ወደ ተኩላዎች ልልካችሁ ነኝ። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካችኋል ነው። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። መላካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርቲ ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስ አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። ሁለተኛዋ ጥቅስ ምንድን ናት? ነብይ ክሙ ይመጽ ከምድረ አረብ ካል ወእም ቤተ አጋር አመት ሁላ አላ አቡ እስማኤል ማይሊኩን ስሙ መሐመድ። ነብያችሁ ይመጣል ከምድረ አረብ ካል፣ ከምድረ አረብ ይመጣል ነብያችሁ። ወእም ቤተ አጋር፣ የአጋር ቤተሰብ የሆነ የአጋር ዝርያ የሆነ ነብይ ላይ እስማኤል የአጋር ልጅ ናቸው። አይደለም ከሷ ዘር የሆነ? አመት ሁለ አምላክ አጋር ማለት ደግሞ የአምላክ አምላክ ምንድነች አመት ባሪያ ነች ማለት አመት በአረብኛም አመት ነው በግዕዝም አመት ባሪያ አብሁ እስማኤል ይኩን አባቱ ደግሞ እስማኤል ይሆነ እስማኤል ባልሽ ናቸው የኢብራሂም ስሙ መሐመድ አማኑ ስሙ መሐመድ እውነተኛው ማለት ለምንድን ነው ይሄን ቪዲዮ ያመጣሁት ብዙ ሰዎች እዚህ በኮሜንት ስር እስልምናን ከክርስትና ጋር ሪሌት ለማድረግ ማለት የሆነ ብቻ አሁን ሰሌ ምን አርገው ሲዳሉ ጀስት ግዕዝ ቋንቋን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋንቋ ነው። አክቹሊ ያው ቋንቋ ነው። ነገር ግን በግዕዝ ቋንቋ እንደዚህ ከተባለ ተዓማኝነት እና የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ያለበት ለማስመሰል በግዕዝ የተጻፉ ማንኛውንም ጽሁፎች የሚመስል ነገር ስላየው ነው። እሱ ደግሞ ስህተት እንደሆነ ለማሳየት ነው። ለምሳሌ ይሄ ኡስታዝ ወይም ደግሞ ሼክ ሲያስተምር በግዕዝ ቋንቋ ነቢያችሁ ከአረብ ይመጣል፣ ያ የሰላም ነብያችሁ ከአረብ እንደሚመጣ እያለ በግዕዝ እየጠቀሰ እየተናገረ ነውና፣ ይህን ሲናገር እንትን የማየት መንፈሳዊ የማድረግ የነብዩን መምጣት በኦርቶዶክስ እሳቤና መንፈሳዊ የማድረግ ነገር በኮሜንት ቦክስ አይቼ ነበር። እና ይሄ ትክክል አይደለም። በቃ ግዕዝ እንደ ማንኛውም አማርኛ፣ እንግሊዝኛ እንደምንለው ቋንቋ ነው በቤተ ክርስቲያኒቱ የምትገለገልበት ቋንቋ ነው፣ ከዜማዋ ጋር፣ ከቤተ ክርስቲያኒቱ አጠቃላይ ስርዓት፣ ከቤተ ክርስቲያኒቱ ማንኛውም የጽሁፍና የዜማ መጽሐፎች ጋር አንድ ሆኖ ተዋህዶ ቀጥሏል። እስከዚህ ድረስ እንገለገልበታለን። ነገር ግን በግዕዝ ቋንቋ ሐሰት ሊሰበክ ይችላል። በግዕዝ ቋንቋ ሐሰት ሊጻፍ ይችላል። በግዕዝ ቋንቋ የማንፈልገውና ከእግዚአብሔር ሐሳብ ውጭ የሆነ የብልግና ጉዳዮች ሁሉ ሊፈጸሙበት ይችላሉ ለማለት ነው። አመሰግናለሁ። ወደ ቀጣዩ ሰዳችሁ። ጀማል መሐመድ እንዲህ ብሎ ጽፏል። ይህንን ገብታችሁ ተመልከቱ። ጀማል መሐመድ ራሱ ምን አለ? እፎይ የሚባለው ልጅ በመረጃ ነው የሚሞግተው ለእያንዳንዱ ነገር። ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞቹ በተደጋጋሚ ጥሪ ቢያቀርብም ብዙ ሙስሊም ወጣቶች ኡስታዞች ለውይይት ቀርበው ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተወያየ ታዋቂ ኡስታዝ አላየንም እነዛ እባካችሁ ቀርባችሁ ተወያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታቸው የጫጫታው መሪዎች ሆነዋል ኢጎህን አውልቀ ጣልና ተወያይ ኡማው ከናንተ የሚፈልገው ለሚነሱት ጥያቄዎች አጥጋቢ መልስ እንድትሰጡት ነው እንጂ እንሰራው እንግደለውማ? ይቻላል ነው ወንድማችን ጀማል መሐመድ በግልጽ የጠየቀው ማለት ነው። አዎ የሚገባው የጀማል አይነት ጥያቄ ነው። ምክንያቱም ለእነሱ በሃይማኖታቸው ጉዳይ የሚያጠራጥር ጉዳይ ካጋጠማቸው አንደኛ እፎይ ያነሳቸውን ሀሳቦች መሞገት አንደኛ፣ ፐብሊካሊ በወጥተው ህዝብ እንዳያድርገው መሞገት ነው። ልክ እፎይ ጥሪ ሲያቀርብላቸው እንደነበረው ማለት ነው። ካልሆነ ደግሞ ለራሳቸው ለቤታቸው እቃብተ እምነት መስራት፣ ለምሳሌ ገብተው ማስተማር የእፎይን ጥያቄዎች እንዲመለስላቸው ማድረግ ነው የነሱ ስራ። ስለዚህ ይህን ከመሞገት የተጠየቁ ጥያቄዎችን ከመመለስ ከማስረዳት ባለፈ እንደዚህ እንደ አንዳንዶቹ ሰዎች ቅድም ጅሃድ ሲያውጅ እንደነበረው አይነት ሰው አብሮ ይገደል ይሰቀል ይባል ምንም ጥቅም እንደሌለው ነው ጀማል ያሳየው። ጀማል በቃ እውነት ፍትሃዊ ሰውነት ጀማል ምንም ይሁን የክርስትናን ሃይማኖት የሚያሸማቀቅ ነገር ከተነገረ አላሁ አክበር አላሁ አክበር እንላለን ማለት። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። ታሰር በአንድ መዝገብ ሶስት ሰው ነን የተከሰስነው። አይናቸው እኔ ላይ ነበር የወደቀው። ከእስልምና ተስፋ ቆርጫለሁ። ያኔ የነበረኝ ሼኪ ኢማም የመዝጊድ መሪ የእስልምና ሜይ ቢ ስኮላር ሊባል ይችላል። አሁን በማውቀው ቋንቋ አይነት ምኞት የነበረኝ ሰው ምኞት የተቀየረ እገልሃለሁ እንደዛ በኋላ እንደው እንደዚህ ነው። እኔ በጣም አንድ ጥያቄ ያለኝ ማንኛውም ሰው ከእስልምና ሃይማኖት ሲወጣ ለምንድን ነው እንዲገደል እንቅስቃሴ የሚያደርጉት ሰዎች? ማለት ነጻ ፈቃድ አልሰጠውም እኔ ወይስ ደግሞ ለአላህ የሚቆምለት ጥብቅና በጣም ያሳዝነኛል። ማለት ለአላህ በግድ ያሰለሙለት ነው። አላህ በግድ እንዲመለክ ያደርገው አላህስ እንደው ይፈቅድ ይሆን በግድ ተገደው ሲያመልኩት? እኔ አይ ዶንት ኖው ይሄ ጥያቄ ነው። ሁሌም ኢቭሪ ከእስልምና ወደ ክርስትና ወይም ሌላ ሃይማኖት ሺፍት ያደረገ ሰው የግድያ ማስፈራሪያ ይደረግበታል ወይም ወይ ደሞ ይገደላል። በጣም ያሳዝናል። እሺ ሰላም ጠና ይስጥልኝ። ይህን ቪዲዮ እንግዲህ እንዲደርስ የምፈልገው ለኮሜዲያን እሸቱ ነው። ጥሩ ነገር ተናግራል። ምንድን ነው ያልከው? በስድብ የሚሰበክ ወንጌል የለም ብላል። በጣም ጥሩ። በስድብ የሚሰበክ ወንጌል የለም እውነትህን ነው። ስድብ የሚሰበክ ሃይማኖት የለም እውነትህን ነው። ግን ትልቁ ጥያቄ ማን ሲሳደብ አየህ ነው ለአንተ ለአንተ እንዳየ እንደሰማ ቲክቶክ ላይ እንደነበረ ሰው በስድብ የሚሰበክ የለም ካልክ መጀመሪያ መረጃ እንፈልጋለን፣ ከማ ከአንተ ምን ሚል ስንሳደብ ወይም ሌላውን ሃይማኖት ስንሰድብ ያየህበትን መረጃ። ሁለተኛ ኢብራሂም የ17 ዓመት ጓደኛዬ ነው ብልሃል አይደለም እስኪ አሁን እዚህ ቪዲዮ ላይ እዚህ መልእክት ላይ ሁለት ስድቦችን ከብዙዎቹ አሰቃቂ አሰቃቂውን ትተን በደንብ የተዘዋወሩትን ሁለቱን ቪዲዮዎች እዚህ መልእክት ላይ አስቀምጥልሃለሁ። እሱን ትሰማና ወስደ ለኢብራሂም አሰምተህ ከዛ በኋላ ኢብራሂም ወጥቶ ልክ አንተ እንዳልከው በስድብ የሚሰበክ ስልምና የለም ብሎ ከሰራ ልክ ነው፣ ጓደኛህ ነው። አልበለዚያ ግን ምንም ማድረግ ካልቻልክ። ዝም በል መጽሐፍ ቅዱስ ለበጎ እንኳን ዝም አልኩ ይላል እጄም በአፍ ላይ ጫ ነው ክፉ ከምትናገር ህዝበ ክርስቲያኑን ከምታስቀይም አቁም አትናገር ምክንያቱም ታዋቂና አዋቂ መሆን ትልቅ ልዩነት አለው ታዋቂ ልትሆን ትችላለህ አዋቂነትን ግን አላየነው ደግምልሃለሁ ታዋቂና አዋቂ መሆን ልዩነት አለው ሁለተኛ በቲክቶክ ላይ ያልተላኩ ናቸው። አሁን ያስቸገሩናል። ማን ያላከው? ቤተክርስቲያን ቤተክርስቲያን ያላከቻቸው። ቤተክርስቲያን ላከች ማለት ደሞዝ ከፍላ የላከችው ብቻ ነው። የቤተክርስቲያን አገልጋይ ነው አይደለም። በቲክቶክ ላይ ምን ያህል ነፍሳት እንደሚድኑ ስለማታው በቲክቶክ ላይ ያሉ ወንድሞች፣ አባቶች፣ እህቶች፣ የጉባኤ መምህራን ያሉት ቲክቶክ ላይ ተጋፍጠው መጥተው መስዋዕትነት እየተሰደቡ እየተነቀፉ የሚያገለግሉት ካህናት፣ ሊቃውንት፣ ወጣቶች የሚሰሩትን በገንዘብ ልትተምነው አትችልም፣ በስልጣን ልትተምነው አትችልም። ምክንያቱም ቦታው ላይ የለ፣ ቦታው ላይ የለ። ጥሩ ልብ ሰጥተዋል። እዛው ምግባርህን እየሰራ እየታዘስ ለእስልምናውም ለክርስትናውም እየታዘዝክ እሱን ቀጥል። በማታቀው ጉዳይ ላይ ግን ተስመበል። መዝሙር መቶ አርባ እነዚህ ይላል አቤቱ ለአፌ ጠባቂ ያኖር። ስለዚህ መልክቴን ሳጠቃልል፣ አንተ ምንድን ነው እነዚህን ነው የስድብ ቪዲዮች በግራና በቀኝ ታይና ቀጥታ ኢብራሂም ጋር ወስደህ? ኢብራሂምን ካሜራው አለህ፣ ስቱዲዮ አለህ፣ ማይኩ አለህ። ዛሬ በተራህ አንተ ተቀርጸውና እሱ ይናገራል። በስድብ የሚሰበክ እስልምና የለምና ሙስሊም ወንድሞቼ ክርስቲያኖችን የሰደባችሁ አምላካቸውን የሰደባችሁ አቁሙ፣ ካለል ጓደኛህ ነው። የአስራ ሰባት ዓመት ፍቅር እስኪ በአንድ ደቂቃ ቪዲዮ ይለካ ሁል ጊዜም ባልንጀርነት በመከራ ቀን ነው የታወቀው ሁለተኛ ደግሞ ካንተ ቪዲዮ እንጠብቃለን ምን የሚል በስድብ እኛ የሰበክንበት በስድብ የተሰበከውን ወንጌል የተሰበከውን እምነት ወይም እስልምናን የተነቀፈበትን አንድ ጋጠወጥ ቪዲዮ እንድታመጣ ፈልግልህ እሱን ስታመጣ እኔ ራሴ ወጥቼ ይቅርታ ጠይቃለሁ። አለበለዚያ ግን በመከራ ላይ ያለን ህዝብ ከቤተ ክህነት የሚጮህለት አባት ያጣን ህዝብ፣ እረኛ ጠባቂ የሌለውን የከፋውን ህዝብ የባሰ አንጀቱን አትበጥስ። የተናገርከው ንግግር ሐሞት ይበትናል ማንኛውም ከዚህ በኋላ ምንም አትናገር። አዋቂና ታዋቂ መሆን ልዩነት ስላለው የኢብራሂምን ቪዲዮ ግን እንጠብቃለን። ቸርሁን እንጨት ማለት ነው። ገባ አይደል? ኢየሱስ ክርስቶስ የወይን ግንድ ነው። እንጨት ማለት ነው። ገባ። እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው፣ ገባ አይደል። ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሰላም አለይኩም። ስሙኝማ። ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ስለዚህ በትክክል ነው። ይህ ዳቆን ህዝቅያስ የተናገረው የላከለት ቻሌንጅ ጠንከር ያለ መልእክት፣ በጣም አሳማኝ በመረጃ የተደገፈ ሊሆን የሚገባ ቻሌንጅ ነው። ስለዚህ እሸቱ ይህ መልእክት ደርሶት የአንድ ደቂቃ ቪዲዮ ቢሰራ መልካም ነው። ያው የሚገባ ሰው ይህን ቪዲዮ አለ ብላችሁ ካሰባችሁ ሼር አድርጉት። እስከዚህ ሰዓት አብራችሁ ስለነበራችሁ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።